በእንዲህ አይነት ዋልጌ ሰባኪያን የኦርቶዶክስ ወንድሞቼ እና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። ዮናስ ጎርፌ ጊዜው ከሀጫሉ ሁንዴሳ ሞት አራት ቀን በኋላ ነው። ግሎባል አልያንስ የሚባል ግብረ ሰናይ ድርጅት ውስጥ በቦርድ አባልነት እሳተፍ ነበርና በሻሸመኔ ከተማ ውስጥ የደረሰውን ውድመት አይቶ እርዳታ ለማድረግ ወደዛው ሄደን ነበር። ከመንግስት ባለስልጣናት ጋር ተወያየን፣ የነደደችውንም ከተማ ተዘዋውረን አየን። በማግስቱ ጠዋት አንድ የተቃጠለ ግሮሰሪ ፊት ቁጭ ያለ አንድ የአራት ወይም የአምስት ዓመት ልጅ ጉያው ሽጉጥ ያለ ልጅ የያዘ ፍጹም ምንም አይነት ስሜት በፊቱ ላይ የማይነበብ ጉስቁልና ፊቱንም ሰውነቱንም ያደቀቀው ሰው ኩርምት ብሎ ቁጭ ብሎ የተቃጠለውን ቤት ያያል። የሆነ ነገር እንዲመጣ ወይም እንዲወጣ የሚጠብቅ ይመስላል። ጥቂት ሰዎች ከበውት በታላቅ ሐዘን ያዩታል። የሚያለቅሱም ነበሩ። እኛም ጠጋ ብለን ነገሩን ለማጣራት ጠየቅን። ሰውየው ለአካባቢው እንግዳ ነው። እዛ በተቃጠለ ቤት ውስጥ በመኖር ከጀመረ ገና አራት ወይም አምስት ቀን ነው፣ በኋላ እንዳጣራነው። ሙሉ ስሙን እንኳን በትክክል የሚያውቅ የለም። ከደቡብ ኢትዮጵያ ክፍል እንደመጣ አንዳንዶች ይናገሩ ነበር፣ ለዛም እርግጠኛ አይደሉም። ሁለት ሴት ልጆችና ሚስቱን በዚያ ቤት ውስጥ ተቃጥለው ሞተዋል። እንደ ሀገራችን ባህል ድንኳን ተክሎ አብሮት ሀዘን የሚቀመጥ አንድ እንኳን የሚያውቀው ሰው የለም። ቀን ቢያልፍልኝ ብሎ የመጣ ምስኪን ድሃ ነው። ከሰውየው ፊት የሚወርድ ዘለላ እምባ የለም። አንዲት ቃል ከአፉ አይወጣም። ዝም ብሎ ልጁን ከጉያው ሸጉጦ በድን መስሎ ተቀምጧል። እንግዲህ በጋሻው ይህንን ሰው ነው እግዚአብሔር ፍርዱን አመጣብህ ያለው። ይህንን ሰው ነው ቁጣው ነደደብህ ያለው። ሆስፒታል ስንጎበኝ በደረሰባት አደጋ ምናልባትም እስከ እድሜ ልክ መጨረሻዋ አይነ ስውር የምትሆንን ሕጻን ልጅ ልቅሶና የእናቷን ሳጋ የሚያብስ የጠፋባት እናትን ነው የፈጣሪ ቁጣ ተንቦገቦገብሽ ያለው። ለእኔ የገባኝ የክርስቶስ መልእክት ግን ምህረቱ ከልጁ ከልጅ ልጅም ልጅም ነው። እሱ እኔ ሰባ ጊዜ ሰባ በቀን ምህረት እንዳደርግ ያስተማረኝ ጌታ እሱማ ሰባት መቶ ጊዜ ሰባት መቶ በቀን ምህረት ሊያደርግልኝ፣ በጸጋውና በጸጋው ብቻ በፈሰሰው በዚያ ደሙ እንደሚያየኝ ቃሉን በሰጠኝ በእሱ እታመናለሁ። በእንዲህ አይነት ዋልጌ ሰባክያን የኦርቶዶክስ ወንድሞቼና እህቶቼ ሁላችንንም እንዳታዩን በጌታ ስም እለምናለሁ። በሰው መሞት የሚሳለቅ ወንጌልም አስተምህሮትም የለንም። በአርሲም ሆነ በሌሎች ቦታዎች በየጊዜው የሚገደሉ ኦርቶዶክሳውያን በክርስቶስ የእኛም ወንድሞችና እህቶች ናቸው። ይህን ድርጊት የእኛ መሪዎች ከእናንተ መሪዎች በበለጠው ጮኸው ባወገዙ ምንኛ ደስ ባለኝ። ድሮም ህዝብ ለህዝብ ተጋግዞና ተከባብሮ ነው እንጂ የኖረው። የፖለቲካውም ሆነ የሀይማኖቱ መሪዎች ብዙ ጊዜ ቀናውን ሲያደርጉ ማየት ዘበት ነው። ታሪክም ለዚህ በተደጋጋሚ ምስክር ነው። በዚህ እጅግ ዋልጌነት በተሞላበት ስብከት ማዘኔንም ማፈሬንም ደግሞም ያለሁበት ቤተ እምነት መሪ አልባ፣ ድምፅ አልባ፣ ፍትህ አልባ በመሆኗም አዝናለሁ። ሌላው ቢቀር በግሌ ሐዘኔን፣ ቁጭቴን ሳልገልጽ ማለፍ አልፈልግም። መንግስት ሆይ ፍትህ በደጅ ትጮሃለች! ዮናስ ጎርፌ። አዳዲስ ዜናዎችንና መረጃዎችን ለማግኘት የሪያሊቲ ዩቱብ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቸርቆዩ